አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር መረጃዎች ይዤ ቀርብ ያለው፣ በቅድሚያም አርዕስቶቹን በማስቀደም እጀምራለሁ። አቶ አረጋ ከበደ ቢሮዬም ሆነ ቤቴም በፋኖ ተከቦብኛል ሲሉ ለጠቅላይ ሚኒስትር አብይ አህመድ መናገራቸው ተሰምቷል። አቶ አረጋ ከበደ በእኛ መሃል ሰርጌ የገቡም የፋኖ ሰዎች አሉ ሲሉም ተደምጠዋል። ጉዳዩን በዝርዝር እንመለከተዋለን። ከመንግስት ጋር ሲደራደሩም ድምጽ ቅጂም የወጣባቸው የአማራ ፋኖ ህዝባዊ ድርጅት የፋኖ አመራሮች ከባድ ቀውስ ማስነሳታቸውም ተሰምቷል። ከመንግስት ጋር ለድርድር ስለተቀመጡት የአፋህድ ድርጅት አመራሮች ጉዳይም የምንላችሁ ሰፊ መረጃ ይዘናል። አብራችሁን ቆዩ። በሌላ በኩል በአማራ ክልል እየተደረገ ያለው ውጊያ በከፍተኛ ሁኔታም እንደቀጠለ ነው። የጦር መሪዎች የተገደሉበት ከፍተኛ የጦር መሳሪያዎች ጥቅም ላይ የዋለበት ውጊያ ትላንትናና ዛሬ ተደርጓል። በርካቶች ተደምስሰዋል፣ ብዙዎችም ቆስለዋል። የግንባር መረጃዎችም ወደ እናንተ በዝርዝር ይቀርባሉ። በሌላ በኩል ህወሀት ወደ ጦርነት ሊገባ ነው ሲሉ የህወሀት ከፍተኛ አመራር እናም የጌታቸው ሹመኛ አቶ ጣዕመ አርዶም ተናገሩም። ሰውየው የህወሀትን ጉድ ማጋለጣቸውም ተሰምቷል። በሌላ በኩል ደብረጽዮን ገብረ ሚካኤል መንግስት ስምምነታችንን እየጣሰ ነው ሲሎም ተደምጠዋል የአቶ ደብረ ጽዮን ገብረ ሚካኤልን ንግግር የመንግስት አክቲቪስቶች ግጭትና ጦርነት ጠንሳሽ ሲሎም ተችተውታል። በዚህ ዙሪያ ሰፊ ማብራሪያ ይዘናል። ተሰሙታላችሁ። ሰላም ጤና ይስጥልኝ። አድማጭ ተመልካቾች እንደምንቆያችሁ። ከላይ በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮውን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን እንዲሁም በኮመንት ዘንድ ድለ ህዝብ ልጆች ድለ ጀግኖቹ እያላችሁ ሀሳብ አስተየታችሁ እንድሰጡን እየጠየቅን በቀጥታ ወደ መርጆች ያለፍኩኝ እስከ ፍጻሜው አብራችን ቆዩን። በቅድሚያ ፋኖን ከምትረዱ ለእኛ ገንዘብ ስጡን ሲሉ የኮምቦልቻ አስተዳደር ህዝቡን ማጎሳቆሎ ተሰማ። የኮምቦልቻ ከተማ አስተዳደር ለነዋሪው የመቶ ሚሊዮን ብር አበድሩኝ ሲል ጥያቄ ማቅረቡ ተሰምቷል ብድሩ ለኮሪደር ልማትና ለገበያ ማረጋገያ ይውላልም ተብሏል። የከተማ አስተዳደሩ ጊዜያዊ የበጀት እጥረት ስላጋጠመው የጋራ መኖሪያ ቤት ህብረት ስራ ማህበራትን ካላችሁ ቁጠባ ላይ ለኮሪደር ልማትና ለገበያ ማረጋጋት አገልግሎት የሚውል ከሁሉም ማህበራት ብር መቶ ሚሊዮን እስከ ሰኔ ወር 2017 ዓ ም የሚቆይ ብድር በአስቸኳይ እንድትሰጡኝ ካልሆነ ወየውላችሁ ብሏል። ለማህበር ቤት ግንባታ ለረዥም ዓመታት ከመስሪያ ቤት በብድርና ከልጆቻችን አፍ እየቀ ማን ስንቆጥብ ቆይተን ከነገ ዛሬ ቦታ ይሰጠናል ብለን ተስፋ ስናደርግ አሁን መቶ ሚሊዮን ብር በብድር መልኩ አምጡ መባላችን አስደንግጦናል ያሉን አንድ የከተማዋ ነዋሪ፣ ቆጣቢዎቹም አስተዳደሩ ብሩን ይመልሳል የሚል እምነት እንደሌላቸው ገልጸዋል። ለምን ይሆናል ብለን ስንጠይቅም የሚሰጡን መልስ አንተ የልማት አደናቃፊ ነህ፣ የጽንፈኛው ደጋፊ ነህ፣ ሙሉ ስምህ ማን ነው፣ ከየት ማህበር ነህ፣ ወዘተ ያሉ ያሸማቅቃሉ ያሉን ሌላኛው አስተያየት ሰጪ ሰሚ እንደሌለ ብናውቅም የዚህን አስከፊ ድርጊት የአማራ ህዝብ ይወቅልን ብለን ለእናንተ ነግረናል ሲሎም ለሚዲያችን መረጃውን አጋርተዋል። ወደ ሌላኛው ጉዳያችን ስናልፍ ህወሀት ወደ ጦርነት ለመግባት የሚያስችለውን ስራ እየሰራ ነው ሲሎም የፓርቲው ከፍተኛ አመራር አቶ ጣመ አርዶም ተናገሩም። አቶ ጣመ አርዶም ከአንድ አፍታ ሚዲያ ጋር ሰሞኑን በነበራቸው ቆይታ ነው ይሄንን የተናገሩት። ህወሃት ጫና ሁኔታዎችን በመፍጠር የሚፈልገውን ማድረግ እንደሚችል ያምናል ሲሉም አቶ ጣመ ተናግረዋል። ከዚህ ቀደም የነበረው የ2013 ዓ ም ጦርነትም የተጀመረበት ሁኔታ የዚህ ማሳያ መሆኑን ጠቅሰዋል። ከተኩስ አቆም ስምምነቱ በኋላም ነሐሴ 18 ቀን 2014 ዓ ም በተመሳሳይ በእነሱ ኢኒሽቲቭነት አስጀማሪነት ጦርነቱ ዳግም መጀመሩን አቶ ጣመም አስታውሰዋል። አቶ ጣመ ጉባኤ አደረጉ ያደርኩኝ ያለው ህወሀት ተፈናቃዮች ወደ ቀያቸው እንዲመለሱ የማይፈልግ ድርጅት መሆኑን የገለጹ ሲሆን ተፈናቃዮቹ ቢመለሱ የፓርቲው መታገያ አጀንዳ እንደሌለውም ይገልጻሉ። ከዚህ አንጻር ተፈናቃዮቹን እንደ ሆስቴጅ፣ እንደ ታጋች በመያዝ ወደ ወልቃይት ጠገዴ እንመልሳቸዋለን በሚል ጦርነት ሊከፍቱ ማሰባቸውን ነው እንዲሁም እየዛቱ መሆናቸውን ነው አቶ ጣመ የገለጹት። አቶ ጣመ ህወሀት ከስልጣን ውጪ ለህዝብ የማያስብ መሆኑን በመጥቀስ አቶ ደብረ ጽዮን ወደ ሱዳን የተፈናቀሉት ወደ አገራችን መልሱን ብለው በጠየቁት ጊዜ ቅድሚያ ፓርቲው ይዳን ብሎ እንደመለሰላቸውም በማሳያነት አስረድቷል። አቶ ጣመ የአቶ ጌታቸው ረዳም ህወሀት ከፍተኛ አመራር ሲሆኑ አቶ ጌታቸው የደረሰበትን በደልና አጠቃላይ ባለፉት አራት ዓመታት የተደረጉ እንቅስቃሴዎችን በቆይታቸው አብራርተዋል። የዚህን ቃለመጠይቅ ሙሉ መረጃ ከፈለጋችሁ አንድ አፍታ ሚዲያ ላይ ታገኙታላችሁ። ይህ በእንዲህ እንዳለ በሌላ በኩል ደግሞም የነደብረ ጽዮን ቡድን የኢትዮጵያ መንግስት የፕሪቶሪያውን ስምምነት እየጣሰ ነው፣ የትግራይ ህዝብን እየገፋ ነው ሲሉም ህወሀት መንግስትን ከሰሰ። የኢትዮጵያ መንግስት የፕሪቶሪያውን ስምምነት እየጣሰ ነው የትግራይ ህዝብን እየገፋው ነው ሲሉ ህዝባዊ ወያኔ ሐርነት ትግራይ ህውሀት ለአምስት ቀናት ሲያካሄደው የነበረውን የማዕከላዊ ኮሚቴ ስብሰባ ማጠናቀቁን ተከትሎ ትላንት በሰጡት መግለጫቸው አስታውቀዋል። ማዕከላዊ ኮሚቴው ይሄ የመንግስት አካሄድ መሻሻል አለበት ብሎም ያምናል ሲሉ መግለጫው የፕሪቶሪያው ስምምነት ተከብሮ ሁለቱ ፊርማዎች በፖለቲካዊ ውይይትና መግባባት በጋራ መስራት አለባቸው የሚል እምነት እንዳለውም ገልጿል። እንደ ሁልጊዜው ዝግጁ መሆናችንም ይታወቅልኝ ሲሉ እነ ደብረ ጽዮን ገብረ ሚካኤል ተናግረዋል። የህውሀት ማዕከላዊ ኮሚቴ በመግለጫው የፌዴራል መንግስት በትግራይ ህዝብ በላዩ ላይ ተፈጻሚ የሚሆን አዋጆች ደንቦችንና መመሪያዎችን እያወጣ ነው፣ ብቻውን በተናጠል የሚወስንባቸው ሁኔታዎች በስፋት እየታየ ነው ሲልም መንግስትን ተችቷል። ይህንን የህውሀት ትችት ተከትሎም የመንግስት አክቲቪስቶች እንደነ ናትናኤል መኮንን ያሉት የህወሀትን መግለጫ ግጭትና ጦርነት ጠንሳሽ ሲሎን አጣጥለውታል። አሁን በቀጥታ ከአማራ ክልል ወደ ተሰሙ ሰበር ዜናዎች ያልፋለሁ። በቅድሚያ መጎጃም ላይ ትላንት ከማለዳው ጀምሮ እስከ እኩለ ቀን ድረስ በቢብኝ ወረዳም ደጓ ጽዮን ከተማ ውስጥ በተደረገ ከፍተኛ ውጊያ የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር አካል የሆኑት አምስቱን ብርጌዶች የአገዛዙን ኃይል እንደ ቅጠል ማርገፋቸው ተሰማ። ለአብነት እንኳን ደጋዳሞት ብርጌድ በአውደ ውጊያው ላይ ተሳትፎም ሰባት የአገዛዙን ዙፋን ጠባቂ ሰራዊት አባላት የማረከ ሲሆን፣ በቁሳዊ ኪሳራ ደረጃ ደግሞ አንድ ብሬን፣ አንድ ስናይፐር፣ 31 የነፍስ ወከፈ መሳሪያ አንድ ብሬን

ሁለት የብሬን ሸንሸል ከ1000 በላይ የብሬን ተተኳሽ ከ2500 በላይ የክላሽ ተተኳሾችን ከአገዛዙ ሰራዊት መማረክ እንደቻሉም የፋኖ ኃይሎች ገልጸዋል። ሌሎች በአውደ ውጊያው ላይ የተሳተፉ ብርጌዶች በብልጽግና ሰራዊት ላይ ያስመዘግቧቸው ድሎች በተመለከተናም በአጠቃላይ በአውደ ውጊያው የተሸኙ የአገዛዙ ዙፋን ጠባቂ ሰራዊት አባላቶችም መጠኑን በተመለከተም እስካሁን በግልጽ ባይታወቅም በርካታ የብልጽግና ጦር መሪዎችን ጨምሮም ወታደሮች ህይወታቸውን እንዳጡም ተነግሯል። ጎጃም ላይ ዘመቻ አንድነት በዚህ ብቻ አላበቃም። ሁለተኛ ተፈራ ዳምጤ ክፍለ ጦር የክፍለ ጦሩ አካል የሆኑት አምስቱ ብርጌዶች አንዳንድ ሻምበል በማዋጣት ከፍተኛ ውጊያ ማድረጋቸው ተሰምቷል። ይህ ማለት ደጋዳሞት ብርጌድ፣ ዮሐንስ አለማየሁ ብርጌድ፣ መብረቁ ተፈራ ብርጌድ፣ መዝገቡ ጮቄ ሰዴ ብርጌድ፣ መዝገቡ አለልኝ ዋብራ ብርጌድ፣ አምስት ሻምበሎች በጋራ በመሆን ከተማ ላይ ያለውን የብልጽግና ቡድን ከበባ በመፈጸም መውጫ መግቢያ በማሳጣት ሶስት ከፍተኛ ምሽጎችን በመስበር የብርሃኑ ጁላን ሰራዊት ላይ ከፍተኛ ኪሳራም አድርሰውበታል። አውደ ውጊያው በድጓ ደብረ ዘይት ግንባር በቢብኝ ጫ ጨምቆት ግንባር ቢብኝ ቴክኒክና ሙያ ኮሌጅ ግንባር፣ ቢብኝ ሚካኤል ግንባር የተደረጉ ሲሆን ጠቅላላ በደብረ ዘይት አቅጣጫ 49 ክላሽ የተማረከ ሲሆን አንድ ብሬን፣ ሁለት ስናይፐር፣ አንድ አብራራው፣ ሶስት የመከላከያ አባላት ሻለቃ መሪውን ጨምሮ ሲማረኩ 45 የመከላከያ ሰራዊት 6 ሚሊሻና ፖሊስ ወደ ሰማይ መሸኘታቸውን ነው የፋኖ ኃይሎች በመግለጫቸው የገለጹት። በጨምቆትና ቴክኒክ አቅጣጫ በነበረ ውጊያም 30 የአብይ አህመድ መከላከያ ሰራዊትና ሚሊሻ አባላት ወዲያውኑ ሲደመሰሱም፣ ሀብታሙ መሀሪ የተባለ ፖሊስ ቢያድጌ ተመስገን የተባለ ሚሊሻም በኢንስፔክተር ማዕረግ በህይወት ብያዙም ወዲያውኑ አሸልበዋል። በቢብኝ ሚካኤል አቅጣጫ አስር የአብይ መከላከያና ሁለት ሚሊሻም ተደምስሷል። በድምሩ 96 የብርሃኑ ጁላ ሰራዊት የተደመሰሰ ሲሆን አምስት የተማረከ 49 ክላሽ የተማረከ ሁለት ስናይፐር የተማረከም አንድ ብሬንና አንድ አብራራው በፋኖ ኃይሎች እጅ ገብቷል። እንዲሁም ያልተቆጠረ ተተኳሽም ተማርኳል። ብዛት ያለው የብርሃኑ ጁላ ሰራዊትም ቁስለኛ መደረጉን ነው የፋኖ ኃይሎች የገለጹት። ውጊያው በሌሎች ግንባርም ውጊያ የተደረገ ሲሆን ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው አባ ኮስተር ብርጌድ በእነማይ ወረዳ እየትመን ከተማ የረዛ ወይራና አልማ ቀበሌ ሽፈራው ገርባን ብርጌድ፣ የእድሃ ከተማም ሶማ ብርጌድ፣ የጨረቃና ወፍራብራጅ ቀበሌም ከባድ ውጊያ ሲካሄድባቸው ውለዋል። አባ ኮስተር ብርጌድ በእንማይ ወረዳም የእርዝ አዲስ አለም መገንጠያ አካባቢም በዘርሁን 13 ፈንጂም በብርሃኑ ጁላ ሰራዊት ኃይል ላይ ታርጌት በማድረግ በርካታም የብልጽግናን ኃይል ሙትና ቁስለኛ ማድረጋቸውን ነው የታወቀው። ከቤቸና ከተማ የተነሳው የብርሃኑ ጁላ ራዊት ዙ 23 በመያዝ የተንቀሳቀሰ ቢሆንም በዘሪሁን 13 አማካኝነት በፋኖ ኃይሎች የአባ ኮስተር ልጆች ቀምሶም ወደ ቢቸና ተመልሷል። አባ ኮስተር ብርጌድ በእንማይ ወረዳም የትመን 01 ቀበሌ ከባድ ውጊያም አካሂዷል። በየትመን ከተማ ትምህርት ቤት ዘሪሁን 13 የብርሃኑ ጁላን ሰራዊት ኃይል ላይ ታርጌት በማድረግ የብልጽግናን ኃይል ካምፕ እንዲወጣ በማድረግ ለአስጨራሽ ውጊያም ተደርጓል። በየትመን ብሬን ተኳሹም ረዳቱን ጨምሮ ስድስት ያገዛዙ ወንበር አስጠባቂ ኃይል ወደ ሞት ሲሸኙ ሰባት የብልጽግና ኃይል ከባድና ቀላል ቁስለኛ ተደርገዋል፣ ሲሉም የፋኖ ኃይሎች ገልጸዋል። በእነማይ ወረዳ ወይራና ጠልማም ተቀራራቢም ቀበሌዎች በተደረገው የማጥቃት ውጊያ 26 የአገዛዝ ወንበር አስጠባቂ ኃይል ጌታ ሙሄ የተባለ ሚሊሻን ጨምሮ በቁጥር ያልታወቁ የብልጽግና ኃይል ቁስለኛ ሆነው በቢቸና ሆስፒታል ጤና ጣቢያ ይገኛሉ ሲሉም የመረጃ ምንጮች ገልጸዋል። ሶማ ብርጌድ ከሌሊቱ 12 ሰዓት በእናርጅ እናውጋ ወረዳም ደብረ ወርቅ መሽጎ የሚገኘውን የብልጽግናን ሰራዊት ወደ እነማይ ወረዳም ወይራ ቀበሌ በጉዞ ላይ ሳለም ኬላ ላይ በደፈጣ ኦፕሬሽን ሁለት የአገዛዙ ኃይል ወዲያው ሲሸኙም፣ ሶስት ቁስለኛ መሆናቸውንም የመረጃ ምንጮች ገልጸዋል። ሽፈራው ገርባው ብርጌድ በሸበል በረንታ ወረዳም የዱሃ ከተማ ከጠዋቱ 12 ሰዓት በመግባት አዲስ ተመራቂ የፋኖ አባላትን በመያዝ ከባድ ውጊያም አካሂዷል። በውጊያው ስድስት የአገዛዙ መከላከያ ሰራዊት ሁለት ሚሊሻ አንድ ፖሊስ እስከ ወዲያኛው ሲሸኙ በዚህ ውጊያ 15 የብልጽግና ሰራዊት ኃይል ከባድና ቀላል ቁስለኛ ሆነዋል። በተጨማሪም በሸበል በረንተ ወረዳ የዱሃና አካባቢው አራት ንጹሃን አንድ የሰባት ዓመት ልጅ ጨምሮ በብልጽግና ሰራዊት እንደተመቱ ነው የተገለጸው። ሁለት የቀንድ ከብትም በብልጽግና ሰራዊት ተዘርፏል ሲሉም የፋኖ ኃይሎች በመግለጫቸው ይጠቅሳሉ። በሌላኛው ውጊያ ሀዲስ አለማየው ሰባተኛ ክፍለ ጦር አብራጃት ብርጌድ ከጧቱ አንድ ሰዓት ተኩል እስከ ሰባት ሰዓት ከ45 ከፍተኛ ውጊያ ሲያደርግ መዋሉ ነው የተነገረው። በዚህም የብልጽግና ሰራዊት 28 ሰራዊት ሲያጣም ተስፍዬ የሚባል ሻለቃ መሪውን ጨምሮም በስም ያልታወቀ አንድ ሻምበል መሪያቸውም መደምሰሱን የፋኖ ኃይሎች ገልጸዋል ከ35 በላይ ቁስለኛ ተደርጓል ሶስት የብልጽግና ሰራዊት ምርኮ ሆኗል 30 ክላሽ በፋኖ እጅ ገብቷል 1500 የክላሽ ተተኳሽ ተይዟል አንድ ሺህ የብሬን ተተኳሽና አንድ የብሬን ሸንሸልና አንድ የድሽቃ ሸንሸል በፋኖ እጅ ገብቷል ሲሉም የመረጃ ምንጮች ገልጸዋል በሌላ በኩል አማራ ክልልን እያስተዳደርኩኝ ነው የሚሉት አቶ አረጋ ከበደም በቢሮዬም ሆነ በመኖሪያ ቤቴ በፋኖ ተከብቤ ያለው ሲሉ ተናገሩ። ሰሞኑን በኦሮሚያ ክልል ናዝሬት ከተማም ጠቅላይ ሚኒስትር አቶ አብይ አህመድን ጨምሮ የፌዴራል የሁሉም ክልል አመራሮች እንዲሁም የብልጽግና አክቲቪስቶች የተሳተፉበት ስልጠና መድረክ ተካሂደዋል። በዚህ ስልጠና ላይ የተገኙት አቶ አረጋ ከበደም በቢሮዬም ሆነ በመኖሪያ ቤቴም የከበበኝ ፋኖ ነው ሲሉ ቃል በቃል መናገራቸው ተሰምቷል። አቶ አረጋ አክለውም አብዛኛ ኛው የክልሉ አመራሮች አመለካከቱና አቋሙን ማጥራት ተስኖታል፣ የሚዋልል መሀል ሰፋሪ ነው። አንዳንዱ ደግሞ በእኛ መሀል ፋኖ አስርጎ ያስገባው መረጃና ደህንነት ነው ያሉ ሲሆን ይህ በመሆኑ ደግሞ በጽንፈኛው ኃይል ላይ የሚወሰደውን እርምጃ ውጤታማ እንዳይሆን አድርጎታል ሲሉም ያሉበትን አስጨናቂ ሁኔታ ለጠቅላይ ሚኒስትሩም መናገራቸውን ተሰምተዋል። ፋኖ የአማራ ክልል ርዕሰ መዲና የሆነችውን ባህርዳር ከተማን ጨምሮም አገዛዙ ጠንካራና ስትራቴጂክ ይዞታዎች ባላቸው አካባቢዎች ላይ የተለያየ እርምጃ በመውሰድ በርካታ የአገዛዙ ሰዎችን መግደሉንና መማረኩን አጠናክሮ የቀጠለ ሲሆን በዚህም የገዢው ብልጽግና ቡድን አመራሮች ጭንቀት ውስጥ መግባታቸውን መረብ ሚዲያ ካሰባስበው መረጃ ለመረዳት ተችሏል ይላል ዘገባው። አሁን በቀጥታ ወደ ሌላኛው መረጃ አልፋለሁ። የአፋህድና የመንግስት ኃይሎች ድርድርን ወደ ተመለከተው መረጃ ያልፋል። ይጠፋሉ በቀጥታ ወደ መረጃው ከማለፋችን በፊት በዚህ በአፋህድ ተወካይና በመንግስት ኃይል ተወካይ በኩል የተደረገ የድምፅ ልውውጥ በአጭሩ አድምጠን እንመለስ። በነዛ በኩል ተገናኝተን መነጋገር ነው። አሁን አንተ ይሄኛውን ተወስናለህ ተብሎ ነው ኤክስፔክት የሚደረገው። በእኛ በኩል ኦልሬዲ አሳይን ተደርገን የምንጠብቀው ያንተን ስልክ ነው። የት እንገናኝ መቼ እንገናኝ ማን የሚያመጣቸው ያው ሰራዊቱ ነው ትናቸውን ጠብቆ ያንተን ደረጃ ማቃለሁ እኛም እዚህ ያለው ነገር በግል አይደለም ግን መንደርደሪያ ነገሮች ይኖራሉ እሱ ቀጣይ የሚሆን ነገር ነው ግንኙነቶች በዚህ ደረጃ በጥንቃቄና በሚስጥር እያዙ አንተን በሚስጥር ያዘው እንደው ከሚመለከተው አካል ጋር ሚስጥራዊ ግንኙነት ልታረግ ትችላለህ ከራስህ እኔም እንደዛው አርገን በከፍተኛ ሚስጥር ያዘው ይሄን ጉዳይ ኮንሰርን ላላቸው ሰዎች በሚስጥር ያዝ። እኔም ለያዝ የራሱ ሂደት አለው። እሱን ተነጋግረን እንዴት የሚለውን ወደዛ የምንመጣበት ወደ ኦፊሻል የምንሄድበት ነገር ቀስ ብሎ ነው የሚሆነውና ዝሮ ዝሮ እስቲ እንግዲህ እንደ እግዚአብሔር ፍቃድ መጀመሪያ ያረገባ አድርገን አንተም እኔም በሚስጥር ይዘነው ነገሩን ቀስ ብለን የምናስኬደው ነገር ይሆናል ብዬ አስባለሁ። መልካም አሁን ያለበትን ደረጃ ላሳውቅህ። ሄሎ እሺ፣ እሺ። አሁን እኔም እኔ የምመራው ሶስት አንጋ ሶስት አባል ያለው የክልል መንግስት ኦፊሻል ተደራዳሪ እና ወይ ተደራጊ ቲም ይልኳል። አሁን እኔ አንተ ጋር ኮንታክት እያደረግኩ ያለው ያው ቻናሉ ቤት በየትኛው መንገድ እንደመጣታት ስለምታውቀው

መንግስታዊ ቤት ነው። መንግስታዊ ቤት ምን ስናደርግ እንዴት ይመራል ጥያቄ ይኖራቸዋል። ጥያቄያቸው እንዴት ይመለሳል የሚለውን እናንተም ይዛቸው የምትቀመጡት የምትመጡት ጥያቄ አለ። እኛም ኦስትራዋል የምታነሱት ላይ ተመስርተን ምንፈታው ማለው የምናቀርበው የምንነጋገረው ነገር ይኖራል። ይሄ ጉዳዩ ዞሮ ዞሮ አዋጭ አይደለም። የሄደበት ሄዶ ያከሰረው ቢሰራ አይታችሁታል። ያጠፋውን ጥፋት አይታችሁታል። የትም ስለማይደርስ ከዚህ በላይ መቆየቱ አስፈላጊ ባለመሆኑ በፍጥነት ወደ እንትን ወደ መደበኛ ውይይት መግባት ያስፈልጋል። ያ መደበኛ ውይይት እስከ መጨረሻው ድረስ ሚኒስትር የሚሆነው የተስማማልባቸው ጉዳዮች ዲክሌር እስከሚደረጉ ድረስ ማለት ነው። ሚስትሩ ደግሞ የሚጠበቀው ጥቅሙ ለእናንተ ነው። እኛማ ያው ከመጀመሪያው ቀን ጀምሮ የሰላም ውይይት እና ጥር እያደረጉ ስለሆነ አብዱስ ሴን የሚባለው ሰውዬ ከቴሌ ጋር ተነጋገረ ተወያየ፣ የሚለው የአማራ ክልል መንግስት የሰላም ጥሪ ማስተናገድ የሚለው ብዙ ችግር የለውም። ሚስትራዊነቱ ሂደቱን እንዳይረብሽ፣ ከዛም ከግራም ከቀኝም ቆሻሻ ነገር ገብተውበት የምንፈልገው ውጤት እንዳይመጣ የሚያደርጉ ጉዳዮችን እንትን ማድረግ አለብን። ትግል ሁልጊዜ አንዱ በትጥቅ ትግል አንዱ መፍቻ ድርድር ነው። ዝሮዝሮ ዝሮ ውጤቱ ስለዚህ ወደዛ ሊያስኬዱ የሚችሉ የኃይል አሰላልፎችን መለየት ያስፈልገናል። እኛም ውስጥ አሉ፣ እናንተም ውስጥ አሉ። ለመስተዳድሩ አንተን ቡድን ሰይመው ልከውን ነው። እናንተ የሆነ ድርድር የሚፈልግ ኃይል አለ። ድርድር የሚፈልግን ኃይል ለመደራደር የክልሉ መንግስት ወኪል ከኔ ጋር ሌሎች ሁለት ሰዎች አሉ። ይህን የሚጠብቁ ይሄን ይሄን ድርድር የሚያስኬዱ ማለት ነው እና የምንመራበት እንትን ይሄ ነው። እንትኑ ግንኙነታችን ግለሰባዊ አይደለም። ኦፍ ኮርስ የአማራ ህዝባዊ ድርጅት የሚባለውን እንደምናገኝ እናውቃለን። ግን በዚህ ውስጥ ከጎንደር ከሌ፣ ከወሎ ከሌ፣ ከሸዋው ከሌ፣ ከጎጃም ከሌ፣ ይሄን እዝጋ ነው። እኛ አጠቃላይ እነዚህ ጋር ተሰባስባችሁ ንግግር እንድናደርግ ነው። መስፍንም ጋር ኮሚኒኬት ሳደርግ እነዚህ አሁን የእነዚህን ሀሳብ ይዞ ወደ መደበኛ ድርድር ለመምጣት የሚያስፈልጉትን ነገሮች ያመቻቻል በሚል ነው። ምናልባት ሶስተኛ ቀናቸው እንግዲህ አሁን አንተ ስጠብቃል ምናልባት ከረቡዕ ከሐሙስ ጀምሮ ለዚህ ስራ ሌላ ነገር አቁበን እየጠበቀ ነው። እንግዲህ እናንተ ስልክ ማለት ነው ለዚህ አንድ ሰዓት ቢሆን እንድታገኝልኝ አሁን ንግግር እያደረግን ያለ ነው። የጎንደሩንስ የህዝባዊ ሰራዊት ላይ ያለው የሆነ ህዝባዊ ሠራዊት ማነው? ህዝባዊ ድርጅት የሚባለውን የሸዋውን ህዝባዊ ድርጅት የሚባለው መረጃ ላይ ህግምነት ሰውዬ እሱን ወክነሱ ወክነሱን ወክነሱ ወክኖ ለድርድር የሚያስፈልግ ጉዳይን ይዞ ይመጣል የሚል ሚስጥራ የሆነ ህጋዊ ንግግር ነው ናት እያደረጉ በድርጅቱ የሰጠኝ ኃላፊነት አለ። በዛ ሌቭል ነው የማናገር እንደ ድርጅት ቀጣይም ሳገናኝህ መደላደል ነው እየፈጠርን ያለ ነው የማገናኝህም ሰው የአንተን የመረጠበትና ምን ምን ምን እናድርግ የሚለውን ሊያወያይህ አሁን አንተ ጋር እንነጋገራለን። ከዛ በኋላ ሰዎቹን አጊተን ሰራዊቱ በሚያመቻቸው ናችሁ ደህንነታችሁ ተጠብቆ በሰላም ገብታችሁ ጉዳይ ማመቻቸት እንዲቻል በሰራዊቱ በኩል የሚደረግ ነገር ይኖራል። ይህ የስልክ ልውውጥ 15 ደቂቃ ያክል የሚዘልግ ሲሆን እኛ ጉዳዩን አጠር አድርገን እንደሚከተለው እናቀርብላችኋለን። ይህ የቀረበው መረጃ ባለፉት ቀናት የአብከ ምክትል ርዕሰ መስተዳደር የብልጽግና ተወካይ አብዱ ሁሴንናም በአፍህድ ተወካይ የስልክ ልውውጥ ድርድር እንዲሁም ይህ የምትመለከቱት ደብዳቤ ደግሞ በማስረሻ ሰጤ ለመንግስት የተጻፈ ደብዳቤ ነው። የአፋህድ ድርጅት አመራሮች ከመንግስት ኃይሎች ጋር ድርድር ለማድረግ በሚነጋገሩበት ሰዓት የተገኘ የድምፅ ቀጂ ነው። ይህን ተከትሎ በርካታ አስተያየቶችም እየተሰጡ ነው። ከነዚህ መካ መካከል በፕሮፌሰር በላይ ተሾመ የተጻፈውን መረጃም ወደ እናንተ እናገራችሁ። ፕሮፌሰር በላይ ተሾመ እንደጻፈው የእስክንድር ነጋ ድርጅት ለመንግስት እጁን ለመስጠት ከአማራ ክልል ምክትል ርዕሰ መስተዳደር አቶ አብዱ ሁሴን ጋር በስልክ ያደረገውን ውይይት ሰማሁት። ከሁለቱ ሰዎች የስልኩ ውይይት የተረዳሁት መሰረታዊ የሆነው ነጥብ እስክንድር ነጋና ቡድኑም በአማራ ተራሮችና ጫካዎች የሚቆዩበት ጊዜም በጣም አጭር መሆኑን ነው። ታጋይና አርሶ አደር አንድ ናቸው ይላል። አርሶ አደር ሰኔ ላይ የዘራውን ፍሬ የሚያገኘው ታህሳስ ነው። የልፋቱን ፍሬ ለመሰብሰብ ጊዜ ብቻ ሳይሆን በሐምሌና ነሐሴም ዝናብ የመስከረምና የጥቅምት ብርድ ተቋቁሞ ማሳው ላይ በጽናት መልፋት ይኖርበታል። ታጋይና አታጋይም የትግላቸውን ፍሬ የሚያገኙት ለቆሙለት ዓላማ መሳካት ከብረት በመጠንከር ጽናት ውስጥ ሆነው መታገል ሲችሉ ብቻ ነው። አፋህድ አመራሮቹ ግን የአማራ ሕዝብን ትግል ለመምራትና ለማስቀጠል የሚያስችል ውሳኔም እንዲሁም ወኔና ጥንካሬም አጥሯቸዋል። አፋህድ በአካልና በስነ ልቦናው ተሰብሮ እጁን ለመስጠትም እየተደራደረ ነው። አፋ አፋህድን ወክሎ ከምክትል ርዕሰ መስተዳደሩ ጋር የሚደራደረው ሰው እንደተናገረው ለመንግስት እጅ ስለመስጠት በድርጅቱ ውስጥ አንድ ወጥ የሆነ ስምምነት ግን እንደሌላቸው ይናገራል። በእኛ ውስጥ የኃይል አሰላለፍ ልዩነት አለ በማለትም የገለጸው ይህንኑ ነው። በመሆኑም ሊቀመንበሩን ጨምሮም ወሳኝ የሆኑ የድርጅቱ አመራሮችን በቅርቡ እጃቸውን አየር ላይ ሰቅለው ነጭ ጨርቅ እያውለበለቡም ለአብይ አህመድ መንግስት እጃቸውን እንደሚሰጡም ግልጽ የሆነ ይመስላል ይላል ጽሑፉ። እስክንድርና ቡድኑ ለመንግስት እጅ መስጠት የፋኖን ትግል ወደ አንድ ወጥ ለማምጣት ትግሉን በአንድ ማዕከል አሰባስቦ ለአማራ ሕዝብ ትግል ታማኝ በሆኑ እንዲሁም ጥራት ባላቸው ሰዎች ትግሉን ለመምራት የሚያስችል የፖለቲካም ወታደራዊ ነባራዊ ሁኔታም ሊፈጠር የሚችል ቢሆንም የፋኖ አንዱ ስትራቴጂካዊ ጥንካሬም አደረጃጀቱን በመላው አማራም ክልል በማስፋት የብልጽግናን ሰራዊት ጥንካሬ መበተን መቻሉ ነው። የእስክንድር ነጋ ቡድን ከቀሪው የፋኖ አደረጃጀት ጋር ቅራኔና ልዩነት ቢኖረውም የሚንቀሳቀስበት ቀጠናዎች ሸፍኖ የቆየ በመሆኑም ለፋኖ ስትራቴጂካዊ ጥንካሬም የራሱንም አስተዋጽኦ አድርጓል። ይህ ቡድን እጁን ለመንግስት ሲሰጥ ሰራዊቱንም በሙሉ ይዞ የሚሄድ ከሆነም የተለቀቁ ቀጠናዎችንም የመሸፈን ኃላፊነት የአማራ ህዝብ ትግል እስከ ድል አስቀጥላለሁ በሚለው የፋኖ ክንፍ ላይ ይወድቃል። ከባድ ፈተናም ይሆንበታል፣ ይላል ጽሁፉ። ያለው አማራጭ እስክንድር ነጋ ሰራዊቱን ለአማራ ህዝብ መልሶ ራሱንና መሰሎቹን ብቻ ይዞም እንዲሄድ ማድረግ ነው ይላል። ይህ የእስክንድር ነጋ ቡድን ትግሉን በጽናትና በታማኝነት የማስቀጠል አቅም ካጣም ለአማራ ህዝብ ክብር የማይመጠን ቢሆንም አምስትም ሆነ አስር ሆኖም እጁን የመስጠት መብት አለው። ነገር ግን ሰራዊቱም የአማራ ህዝብ ሀብት በመሆኑም ሰራዊቱን ወስደው ለብልጽግና እንዳያስረክቡ ሰራዊቱን ከአመራር የመነጠል ስራዎች ከወዲሁ በፍጥነት መሰራት አለባቸው ሲሉም ፕሮፌሰሩ በጽሑፋቸው ይናገራሉ። ያም ሆነ ይህ ግን በእስክንድር እስካሁን በዚህ ጉዳይ ላይ የተባለ መረጃ የለም። በቀጣይ እስክንድር ነጋን ጨምሮም ሌሎች የእስክንድር ነጋ ተከታዮች በዚህ ጉዳይ ላይ መግለጫ ይሰጣሉ ተብሎ ይጠበቃል። የሚሰጡትን መግለጫ እየተከታተልን ወደ እናንተ የምናደርስ ይሆናል። ነገር ግን እስካሁን ባለው መረጃም የእስክንድር ተወካይ ተብሎም የተጠራው ሰው ከመንግስት ኃይሎች ጋር ሲደራደር ይህ መረጃ ወጥቷል። እናንተ በዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁን አስቀምጡልን። በቀጣይ በሌላ መረጃ እስካገኛችሁ ቸር አሰማን።